ከሀያ መገለጫዎች መካከል ሌላ ሴቷ ሒጃቧን በአግባቡ መልበሷ ነው። ሙሉ አለባበስ ለብሷ መጓዟ የሀያ መገለጫዋ ነው። ይህ መልካም የሀያ መገለጫ መሆኑ እህቶችና እናቶች ዘንድ በግልጽ የሚታወቅ ነው። ከሀያ አንዱ ሌላው ምንድነው? ዋና መንገድ ይዞ አለመሄድ ነው። የነቢዩ ሰለላሁ ዓለይሂ ወሰለም ባልደረቦች እንደሚነግሩን ሴቶች ሰላት ከተሰገደ በኋላ ዳርዳር ነቢያችን ዓለይሂ ሰላም ሴቶች የመንገዱን መሀል ይዛችሁ መጓዝ የለባችሁም ብለዋቸው ስለነበረ ዳርዳሩን ይዘው ይጓዙ ነበረ። ልብሳቸው፣ ጀልባባቸው አጥር ላይ እስኪንጠለጠል ድረስ ተለጥፈው ይጓዙ ነበረ። ከሀያ ሌላው አንዱ ከወንጀል ሴቷ ከሀያ መገለጫ አንዱ ሴቷ ድምጿን ዝቅ ማድረግ ነው። አለመጩሯ፣ ስትስቅ በአግባቡ ስትናገር በአግባቡ ድምጿን ዝቅ አድርጋ መናገሯ። ከሀያ መገለጫዎች መካከል ይህን እነዚህን መጥቀስ ይቻላል። አላህ ይወፍቃል።